እንዴት ውላችኋል? ማይ ቢዩቲፉል ፒፕል ቱዴይ፣ ወይ ዛሬ የሙሉ ቀን የምመገባቸው ምግቦች ነው ማሳያችሁ። ሙሉ ቀን ኪሎ ለመቀነስ አይደለም ለመጨመርም አይደለም፣ ባለሁበት ኪሎ ላይ ለመቀጠል ሙሉ ቀን የምመገባቸው ምግቦች አብረን እናያለን። ከዛ በፊት ግን ከቁርሴ በፊት ማለት ነው ፊቸሮ ዲ አራት ሰዓትም ሆኗል። ከቁርሴ በፊት መጀመሪያ ማዲ ተጠርቼ ነበር እና ለእነሱ ፕሮሞሽናል ቪዲዮ መስራት አለብኝ። የወር ቪዲዮ ሰራላችኋለሁ። ለምንድን የጨለምኩት? ፕሮሞሽናል ቪዲዮ እሰራላቸዋለሁ። ፕሮሞሽናል ቪዲዮን ከሰራ ሁላቸው በኋላ ቁርሴን እበላለሁ። ከዛ ከቁርሴ ቀጥሎ ጂም እገባለሁ። ምክንያቱም ኦልሬዲ አምስት ሰዓት ሆኗል። ከዛ ቪዲዮ ምናምን ስጨራረስ ስድስት ሰዓት ይሆናል። ከዛ ቁርሴን ስድስት ሰዓት ላይ ልበላ ነው ዛሬ ማለት ነው። ይህን ያህል ችግር የለውም። ከዛ ወደ ጂም እንሄዳለን ማለት ነው። ዛሬ ሌግ ዴይ ነው፣ ግን ዞሮ ዞሮ የምመገባቸው ምግቦች ስለሆነ ማሳያችሁ፣ የጂሙ ፉቴጅ አላስገባላችሁም ይህን ያህል እንትን ስላልሆነ ማለት ነው። አይ ፖስት ሳረገው እሱ ቪዲዮ ቀጣይ ፖስት አደርግላችኋለሁ የምትፈልጉት ከሆነ አሳውቃችሁ ማለት ነው። ከዛ ውጪ ግን ለምን የፈጠንኩ፣ ከዛ ውጪ ግን ያ እንደነገርኳችሁ ምግቦቼ ነው ማሳያችሁ፣ ከቁርስ እስከ ምሳ እስከ መቅሰስ እስከ አራተኛ ምግብ እስከ እራት ማለት ነው። ውሻው ቤት ውስጥ ነው ያለው እና ይህንን ክፍል እንዲሸት አድርጎታል። ይህንን ክፍል ደግሞ አሳይቻችሁ፣ ዚስ ሰፖስቱ ማይ ጌም ሩም እና ቲቪውን አበላሻት። ከስር እንትን አድርጌበት የሆነ ነገር አድርጌበት ብቻ ተበላሸ ቲቪው። እና ቲቪ የሚቀይሩኝ ካላችሁ ቀይሩኝ፣ ወስዳችሁ ብር ጨምራላችሁ። አሪፍ ቲቪ ነው ተበላሽቶ ነው። ከዛ ውጪ ትንሽ የሸቷል ይሄ ክፍል፣ እና መስኮቶ ተከፍቷል፣ እና በበረኪና ተወልሏል። ውሻ ሲያስቸግረኝ እዚህ አስገብቼ ቆልፍ ይበ ነው። እና አሁን ራሱ እዚህ ያለው በረንዳ ላይ ያለ ተኝቷል። እዚህ ከበሩ ላይ የሚያስታውቅ ይመስለኝ ታው ያስቸግራል በጣም ቱ ማች ፕሌይፉልነስ ተጫዋች ነው እና አይፈታም ግን ያ ቲክቶክ ቪዲዮ እየሰራው ነበር አሁን ከዩቲዩብ ቪዲዮ በፊት ቲክቶክ ቪዲዮ ነው ፖስት የሚደረገው አይ ቲንክ ስለ መስል እንዴት ጌን ማድረግ ትችላላችሁ በሚለው ዙሪያ ነው ከዛ ውጭ ቶሎ ስራዬ ሊጨርስ እና ቁርሴ ላይ ያገኛቸዋለሁ። እንዲፏ ብዬ ቪዲዮ ሰርቼ ተመልሻለሁ። እንደ ጉራጌ አነስ አድርጋችሁ ብትጠቀሙ ይሻላል ማለት ነው ለእናንተ። ወዲ የተመለስኩት ግን ትንሽ ፈጅቻሉ እና ስድስት ሰዓት ሆኗል እና ስድስት ሰዓት ላይ ቁርሴ ልበላል። ግን ከዚህ በፊትም ቁርሴ አክቹዋሊ ቁርሴ እየተቀያየረ ነው። በፊት ነበር ተመሳሳይ ነገር የምበላው ለውድድር ስዘጋጅ፣ ወር ፈኒጃ የሆነ ነገር መሆን ስፈልግ ተመሳሳይ ነገር የምበላው ምክንያቱም መጠኑ ብዙ ነው። አሁን ኦትስ ፓንኬክ ሲሆን ብዙ መመገብ ስለሚችል ማለት ነው። ግን አሁን ቶስት ነው እና ሽታው ደስ ይላል እና ምግብ ደግሞ የተበላልኝ አይደለም። ሰው ስሜል ሄልፕስ አሪፍ ሽታ ሆኖ አሪፍ ነው፣ ግን ውሻው እየበጠበጠ ነው። በሩን እየመታው ነው። ከኔ ቀድሞ ነው ቁርስ የበላው። ልቆታደርበት ተው ካካሚ የሚያደርገው ኢን ዘ ሞስት ዊርደስት እንግሊዝኛ እያሸማቀቃችሁ ነው እንግሊዝኛ ተጠቀምላችሁ። ካካሚ የሚያደርገው ያልተጠበቁ ያልተጠበቁ ቦታዎች ነው። ድንገት ይራመድ ይራመድ ና ከዛ ዞር ብሎ እያየ እና እንደዛ ነው የሚያደርገው። እና ድሪንክ ዩር ዋተርስ፣ ብዙ ውሃ መጠጣት አለባችሁ ወይኔቨር ዩር ትራይንግ ቱ ሉዝ ዌይት። እና ቁርስ የልበና ኖርቦኛል አይቶ ትንሽዬ ሄና ብና ምግቦች ወይ የተለያየ ያደረኳቸው ፎር ዘ ሴክ ኦፍ ዘ ቪዲዮ ነው እንጂ ሌላ ቀን ሩዝና ዶሮ ነበር። ግን ዛሬ የተለያየ ምግቦቻቸው ሰው ምሳይ ሲዘር ድንች ወይም ደግሞ መኮሮኒ። ግን መኮሮኒ ሊያደርገው ነው ካሎሪው እና ፕሮቲኑ ቪዲዮ ላይ ያስገባላቸዋል። ረዥም ቀን ነው ዛሬ። ማለት ለእናንተ አይደለም አጭር ቪዲዮ ሊሆን ይችላል። ለእኔ ግን ረዥም ቀን ነው። የሆነ ብዙ ሰዓት እዚ ያልኩ ነው የመሰለኝ ብዙ ሰዓት የፈጆን ምሳሌ ነገር አንጂ ምንም አልገባው ኩቺት ሴሌግ ዴዛሪ ሌግ ባለፈው በደንብ ተናላልኩም ግን ክ ኤሪ ደይ ፊልሳይክ ሌግ ደ የሚገኑ ወራቹ አይሰሰራው እና ያ ሶ ማይ ኔክስት ሚል ዜ ቅድሙ መኮሮኒ ነበር። ያሁኑ ኢዝ ድንች በችክን ቢኮስ ችክን ኢዝ ላይፍ። እና ወይኔቨር አይ አም ኖት ለውድድር የተዘጋጀው ለውድድር የተዘጋጀው ባልሆኑ ሰዓታቶች ላይ ዘይት አላቸው ምግቦቼ፣ ቢኮዝ ዘይት ኢዝ ላይፍ ምግቦቻችሁን ያጣፍጥላችኋል። እና ያው ኤኒ ዳይትን ደግሞ ኮንሲስተንት የምትከተሉት አሪፍ አርጋችሁ የምትከተሉት ኤኒ ዳይትን አሪፍ አርጋችሁ የምትከተሉት ዌኒ ቴስት ጉድ ነው። አሪፍ ቴስት የማያረግ ከሆነ ኢንጆይ እያደረጋችሁት የማትመገቡት ከሆነ ኮንሲስተንትሊ የመቀጠል እድላችሁ በጣም ዝቅተኛ ነው የሚሆነው። በዛው ልክ ቸጎን ዋተር በደንብ በደንብ ውሃ ጠጡ። ቢኮዝ ምንም ሆነ ምንም ቦዲፋት ፐርሰንቴጁ መጨመር የሚፈልግ ሰው ያለ አይመስለኝም። ማለት ሁላችንም በልክ ማድረግም ሆነ አይዲያችሁ ኪሎ መጨመርም ሆነ ቦዲፋት ምንም ነገር ቢሆን ጎላችሁ ዞሮ ዞሮ አይ ዶንት ቲንክ ማንኛውም ሰው ኦር ማንም ሰው የሰውነቱን ቦዲ ፋት ፐርሰንቴጅ መጨመር አይፈልግም። ኪሎ ሲጨምርም ኪሎ የሚጨምረው ኪሎ የሰውነቱን የጡንቻ መጠን ነው እንጂ ቦዲፋት እንዲሆን ማንም ሰው አይፈልግም። ስለዚህ ዌይኔቨር ምግብ ስትመገቡ ኦር ደግሞ ኦፍ ሲዝናችሁም ላይ ስትሆኑ ፕሬፕም ላይ ሆናችሁ ኦር ምንም ነገር ላይ ሆናችሁ ዩር ሚልስ ሹድ ስቴይ ኦር ሰውነታችሁ ሹድ ስቴይ አፕሮክሲሜትሊ ሊን ኦር ደግሞ አሪፍ የሆነ ቦታ ላይ ሶ መስል ቢውልድም እንድታደርጉ ያግዛችሁ ይህ ሰውነታችሁ ሊን መሆን እንዳለበት እያወራችሁ ነበር። ዊች ስ ሊን መሆን አለበት። የስ ሊን መሆን አለበት ሰውነታችሁ ዘሪዝን ቢንግ ምንም ሆነ ጎላችሁ ምንም ቢሆን ጎላችሁ ወይም ምንም ቢሆን ግባችሁ፣ ቦዲ ቢልዲንግ ላይ ወር ፊትነስ ላይ ወር በአጠቃላይ የምትሰሩት ስፖርት ፊልድ ላይ ምንም ቢሆን ጎላችሁ፣ አይ ቲንክ ወር ይመስለኛል ሊን መሆን ሁሉም ሰው ይፈልጋል እና ሊን መሆን በሁሉም አስፔክት ወር በሁሉም ጎን ጠቀሜታ አለው። ያ ማለት ለምሳሌ ኢፍ ዮር ቦዲ ቢለር ወር ቦዲ ቢለር ከሆናችሁ እና ለውድድር የምትዘጋጁ ከሆነ ኦፍ ሲዝናችሁ ላይ መወፈር የለባችሁም። ወር ደግሞ ምግቦቻችሁን በጣም አብዝታችኋቸው አውት ኦፍ ሼፕ መሆን አይጠበቅባችሁም። ወር የለባችሁም መስል ጌይን ለማድረግ እንዲሁ እንደገና አላቅም ፎቶ ሹት ካለባችሁ ምንም ነገር ቢኖርባቸው ወር እንደዚህ ስኬጅሎች ያሉባቸው ሰዎች እንደሆናችሁ ካወቃችሁ ሰውነታችሁን ኦፍ የምታደርጉበት ጊዜ የለም። ኦፍ ሲዝን ስም ነው እንጂ የሆነ ከነዳጁ ላይ እግራችሁን የምታነሱበት ጊዜ አይደለም። ወይም ደግሞ አላለ ፈታ የምትሉበት ጊዜ አይደለም። አመጋገባችሁ ሺቲ ኦር ኦፍ ምናምን አይ ነገር መሆን የለበትም። ኦፍ ሲዝን ኢዝ ኤ ሲዝን ቱ ጌት ቤተር እንጂ እንደነገርኳችሁ አመጋገባችሁን ዘመዳችሁ እንትን እያራጋችሁ ምናምን ነገር እንትን የምትሉበት ሲዝን አይደለም። ስለዚህ ሚ ልስ ኢትዮር ፕሮቲንስ ከዛ በኋላ ስትመገቡም ስቲል ሎ ካሎሪ የሆኑ እና ሀይ ቮሊ የሆኑ ምግቦች ተመገቡ። ምክንያቱም እንደነገርኳችሁ ምንም መስል ጌን ማድረግም ሆነ ግባችሁ ምንም ነገር ሆነ ግባችሁ አንዴስ በጣም አንደር ዌይት ሆናችሁ ፋትም ጌን ማድረግ ያለባችሁ ኮዲሽ ላይ እስካልሆናችሁ ድረስ በጣም ብዙ ምግቦች በጣም ብዙ ካሎሪ ፓክ እያደርጋችሁ ምናምናም ነገር ቢካ ሰውነታችሁ ዊል ቢውልድ መስል ሜንቴናንስም ላይ ሆኖ ይህን ያህል አባብ ሰርፕለስ ኦር አባብ ሜንቴናንስ ኦር በጣም ብዙ ሰርፕለስ ውስጥ መግባት አይጠበቅባችሁም ማለት ነው እና ያ አይ ቲንክ አንድ ወደ ሶስት ምግብ ያሳያችሁ። አራተኛ እና አምስተኛ ይቀረኛል። አሁን ጂም ሊሄድ ነው። ከዛ ከጂም ቀጥሎ አራተኛ እና አምስተኛ ምግብ ላይ እንገናኛለን። ይመቻችሁ። እኔ ናችሁ ጨለላ መሰልኩት። ኢትስ ኖት ቢኮዝ ኦፍ ሌግ ዴይ ስራ ነበረብኝ እና ስራ ላይ አጨለለኝ ግን አሪፍ ሌግ ሴሽን ነበር የነበረኝ፣ አሪፍ ሌግ ሰርች የነበር ናይትስ ቢን የተወሰነ ጊዜ አሪፍ ከሰራው ሌግ ማለት ነው። እና ያ አሪፍ ሰራው እና ደስ ብሎኛል። እና ሪከርድ አላደረኩትም፣ ግን ዞሮ ዞሮ ስለ ሌግ አይደለም ቪዲዮም። ማታ ማታ እኮ ውሃ መጠጣት የለብኝም፣ ሌሊት እንቅልፍ እየረብሸኝ ነው ሽንቴ። ግን የመጨረሻ ምግቤ የመጨረሻ ምግቦቼ ተደባልቀው ይሄን ይመስላሉ። ምንድን ነው ያደረኩት? እንደነግሩካችሁ ቅድም ባላችሁበት ኪሎ ላይ ወይም ባላችሁበት ቦዲፋት አሪፍ ቦዲፋት ፐርሰንቴጅ ላይ ለመቆየት በምትሞክሩ ማንኛውም ሰዓት ላይ ኢንጆይ የምታደረጓቸው ምግቦች ተመገቡ። ለምንድን ነው የምራመደው? ደክሞኛል እኮ። ለምንድን ነው የምራመደው? ለምድ ፊቅጮ ወይም ፎቶ ላሳያችሁ። ኤችዲ አዲስ ፋይንስት እና ኢንጆ የምታደርጓቸው ምግቦች ተመገቡ ብያችሁ ነበር። እና ሎ ካሎሪ እና ሃይ ቮሊም ያላቸው ምግቦች ሩዝ ስትበሉ፣ ር ድንች ስትበሉ በ100 ግራም ድንች ውስጥ ወደ ሰባ አምስት ካሎሪ ስለሆነ ያለው ኩለ 300 ግራም ድንች የመመገቡን እድል ይፈጥርላቸዋል። እንደዚ አይነት ቾይዞችን የምታደርጉ ከሆነ አሁን እኔ እንደዛ እንደዚ አይነት ምርጫዎችን በማድረግ ከዛ በኋላ ማታ ላይ ያለውን ምግቤን ኢንጆ እንዳደረገው እድሉን ይሰጠኛል። ማታ ያለውን ምግቤን ዩዥዋሊ እንቁላል በስጋ አንደኛው ምግብ ከዛ ወይ በሩዝ ወይ በሆነ ነገር ይሆንና ከዚ የመጨረሻው እንቁላል በቂጣ ምናምን ነገር ይሆን ነበር። ግን አሁን እንቁላል ስለሌለ ብቻ ሳይሆን አሰኘኝ እንጀራ። ስለዚህ አንድ ላይ ደባለኳቸው ሁለቱ የመጨረሻዎቹ ምግቦች ማለት ነው። ያ ማለት መጨረሻ ላይ እንቁላሉን በመብላት ፋንታ አሁን እዚጋ ስጋውን ጨመር አደረኩትና ትንሽ ምስር አድርጌበት ከዛ በእንጀራ አድርጌ ልደመስሰው ነው ማለት ነው። እና ያ እንደዚህ አይነት ምርጫዎችን ወደ እንደዚህ አይነት ስዋፖችን በማድረግ እናንተም ስቲል ዞሮ ዞሮ ዋናው ነገር የሚያስፈልጋችሁን ፕሮቲን ሂት ማድረጋችሁ ነው። ከዛ በኋላ ከሚያስፈልጋችሁ የካሎሪ መጠን ብዙ አለመውጣት ነው። አሁን 3 ሺህ ካሎሪ የሚያስፈልገኝ ከሆነ እና ሌትሴ 150 ግራም ፕሮቲን የሚያስፈልገኝ ከሆነ 150ም በአራት ሳባዛ ወደ ስድስት መቶ ይሆናል እና ስድስት መቶ ካሎሪ ከፕሮቲን መመገብ አለብኝ። የተቀረው ሁለት ሺህ አራት መቶ ካሎሪ ከፋትና ከካርቦሃይድሬት መምጣት ይችላል። ከካርቦሃይድሬት ከሆነ ብዙ መጠን መመገብ እችላለሁ። ከፋት ከሆነ ግን የዛን ግማሽ ነው መመገበው ምክንያቱም ፋት ሃዝ ዘጠኝ ካሎሪስ ፐር ግራም። ነገር ግን ካርቦሃይድሬት በአንድ ግራም አራት ካሎሪ ነው ያለው። ያ ማለት አምስት ግራም ዳቦ ስትበሉ ሀያ ካሎሪ ታገኙበታላችሁ። አምስት ግራም ስብ መጠን ያለው የሆነ ነገር ስትበሉ ደግሞ አምስት ግራም፣ አቮካዶ ስትበሉ ደግሞ ፎር ኤግዛምፕል የሆነ የዛ ንጥፍ አርባ ካሎሪ ይ ነገር ታገኙበታላችሁ ማለት ነው። ፒውርሊ ፋት ከሆነ ሪሌሽኑን ለማስረዳት ያህል ነው እንደዚያ ያልኳችሁ። ግን አክቹዋሊ አቮካዶ እንደዚይነት ካሎሪ አይደለም ያለው። እና ያ በዛ መልኩ ነው ምግቤ ዲዛይን አድርጌ ምግቤን በመገበው ማለት ነው። ይሄን ደብዝ ሸው አንድ እንደገና ፖስት ማድረግ አለብኝ። በጣም ወዳችኋለሁ። እዚህ ድረስ ቪዲዮ ያያችሁት ከሆነ ዘ ሆል ፕሮሰስ እና ሙሉ ጆርኒውን